ከሰሞኑ በአርሲ ኦርቶዶክሳውያን ላይ የተፈጸመውን ጥቃት የተመለከቱት የሩሲያው ፕሬዚዳንት ቭላድሚር ፑቲን በሴንት ፒተርስበርግ ከኦርቶዶክሳውያን ምዕመናን ጋር ያደረጉት የሊና ጸሎት በአሁኑ ሰዓት እያለምን ትኩረት ስቧል። ለመሆኑ ፑቲን በዚህ ጉዳይ ምናሉ ዝርዝር መረጃዎችን አጋራችኋለሁ።

ፕሮቴክት ደ the innocent and bring peace upon this wounded land. በተለያየ ዓለም ላይ የምትገኙ ዱ ኦርቶዶክሳውያን ወንድሞቻችን እናቶቻችን ላይ የተፈጸመው ድርጊት ዓለም እንዲያውቀው በምትችሉት ቋንቋ ቪዲዮ መስራት፣ በዙሪያም የሚለቀቁ ኮንቴንቶችን ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉት። ባንዳውን አጠገባችሁ ፈልጉ። እኔ ባንዳ አይደለሁም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር ሀምሳ ዓመታትን እየተዋጋሽ ልትቀጥል አትችልም። የፖለቲካና የህሊና እስረኞች ያለ ፍርድ እየተንገላቱ ነው። አንቀጥቀጥ ተብሎ የሚጠሩት ጀብደኛው የህዝብ ተወካዮች ምክር ቤት ሳበሉ ዶክተር ደሳለኝ ጫኔ ለክርስቲያን ታደለ ብሎም ሌሎች የፖለቲከኛ እስረኞች ድምፅ መሆን ለእውነት የቆሙ የህዝብ ልጅ ናቸው ብል እማገነን ሆነብኝም። እንደ ሌላው አጨብጭበው የህዝቡንም ሮሮ እና ብሶት አፍነው የውሸትንም ሳቅ ስቀው መውጣትን ከቶ አይፈቅዱም። ታዲያ በዙሪያ ክርስቲያን ሊፈታን የሚባለው ነገር እውነት ወይ ሳስ ስለሚለው ዝርዝር መረጃዎችን አጋራቸዋለሁ።

በመጨረሻም ተወዳጁ አርቲስት ሰላም ተስፋዬ በመናፍቃን ቸርች ውስጥ ከደረሰባት ሹዋሹዋ በኋላ ወደ ሰሚነሽ ፊትዋን አዙራለች። እንደሚታወቀው ሰላም ቀድማ ከነበረችበት ቤተ እምነት በቀድሞ ባለቤቱ አማካኝነት ምንፍቅና እንብትቀበልም ይህንን ውሳኔ ወሰነችበትን ቀን በመራገም ላይ ትገኛለች። ለመሆኑ ሰላም ምንድን ነው የገጥማት? መረጃዎችን ሰጣችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ድብሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድህን ለሚተመሰገነውን ባዛርቁታችን እጅግ በጣም ቁም ነገር አዘለ ቪዲዮዎችን ይጄላችሁ ሰጥቻለሁ ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ሙሴ ሰለሞን ገባ አሉ ሙሴ ሰለሞን እስር ቤት ከገባ ፖሊስ ስራውን እየሰራ ነው ማለት ነው። ጀመረ ማለት ነው ስራውን። ስለዚህ አመሰግናለሁ፣ እናመሰግናለን፣ በርታ ነው መባል ያለበት እንጂ ሙሴ ሰለሞን ስለገባ እሪ የምትልበት ምክንያት ባዚ ይሄ ነገር ለሁላችሁም እዚህ አካባቢ እዚህ ሰፈር ላላችሁ ከሌቦች ጋር ተባብራችሁ የድሃን እንባ የምታፈሱ ሰዎች፣ አስተዋዋቂ ነን የምትሉ ሰዎች፣ ለእናንተም ጥሩ ትምህርት ነው የሚሆነው። በሀገራችን ኢትዮጵያ ለገንዘብና ለወዳቸው ሲሉ ያልተገባ ማስታወቂያን ከመስራት ጀምሮ እስከ አምባሳደርነት በመሾም ዛሬ ላይ በርካታ የዳውን ልጅ የሚያስለቅሱ ሶሻል ሚዲያ ኢንፍሉዌንሰሮችን ቤት ይቁጠራቸው። ብዙዎቻችሁ እንደምታውቁት ታዋቂው ቲክቶከር ሙሴ ሰለሞንም መታሰሩን ተከትሎ በርካታ መረጃዎች እየወጡ ሲሆን የመታሰሩ ምክንያት ግልጽና ግልጽ ነው። እንደሚታወቀው ቲክቶከሩ ሳቢታ ለሚባል የጉዞ ወኪልም ማስታወቂያን በመስራት ለሚደርስባቸውም የትኛውም አይነት ኪሳራም ኃላፊነት እንደሚወስድ ተናግሮ ስራውን ቢጀምርም ሳቢታ የሚባለው የጉዞ ወኪል እያሰት መመሆን ተጋልጦ በርካታ ኢትዮጵያንን ደመንባስ ለቅሷል። ታዲያ በዚህ ሳቢያ እስካሁን የሳያስሩት ቢቆየ ከሰሞኑ በሀገራችን የትራፊክ ቅጣት ላይ የምሬት ንግግር መናገሩን ተከትሎ ወደኋላ ተመልሰው ዳግም ሊበቀሉት ችሏል። በጥፋተኞች ላይ ህጋዊ አግባብ ተጠያቂነት መኖሩን ባደንቅም እስካሁን ዝም ተብሎ ዛሬ የትራፊክ ማኔጅመንት መንግስት የተቃውም ስለተቸ ወደኋላ ተመልሶ ማሰር ህግ ዋኑም ቢሆን ከባለስልጣናቱ ገለልተኛ ለመሆኑን በግልጽ ያሳይ ነው ነው

ሩሲያ በአሁኑ ሰዓት በሀገራችን ኢትዮጵያ በአርሲ ክፍል ሀገር በደረሰው የኦርቶዶክሳውያን ውልቂት በእጅጉ አዝናለች። በዚህም ፑቲንና ሌሎች ኦርቶዶክሳውያን በመሰባሰብ እያልን አንጸሎት በማድረግ ፑቲን እየንን ተናግሯል። እንደሚታወቀው ኢትዮጵያ የቅርብ ወዳጅ ከሆኑ ሀገራት መካከል በግንባር ቀደምትነት ትቀመጣለች። በቅርቡም የኒውክሊየር ሀይል ለመትከል አቅድናል። ነገር ግን አሁን እየተመለከትነው ባለው የክርስቲያኖችን እናጥፋ ዘመቻ እመኑኝ፣ ምንም ወዳጅ ብንሆንም ለአንዴና ለመጨረሻ ጊዜ ግን ለመቆራረጥ እንገደዳለን። በዚህም ብቻ ማናበቃም ለቤተ ክርስቲያን ዳር ድንበር መክበር ማድረግ ያለብንን ነገሮች በማድረግ እስከ መጨረሻው ጥግ እንዋደቃለን ሲሉ መልእክታቸውን በማጋራት በመጨረሻም ይህንን ተናገሩ። ኦርቶዶክሲያን ከመቼውም ጊዜ በላይ አንዱ ሁኑ፣ እጅ ለእጅም ተያዙ፣ ወደ ፈጣሪም አልቅሳችሁ ጸልዩ። በአንድ ወቅት በሩሲያ ቦልሼቪክ ፓርቲ ሲመራ ዛሬ ኢትዮጵያ ውስጥ እንደሚደረገው ኦርቶዶክሲያን ይሳድዳሉ፣ ቤተ እምነቶቻቸውም ይፈራርሳል። በርካታ የስቃይ ጊዜያትን አሳልፍን። በኋላም እኛ ወጣቶቹ አንድ ነገር አሰብን። በፖለቲካው ተጽዕኖ የሚፈጥር አንድ ሰው እንዲበረታ በዚያም እኔ ተመረጥኩ። በቤተ እምነት ቆራጥና አንድ መንፈሳዊ ጀግና ሰውን መረጥን። እየተረጋገፍንም ወደ ዕቅዳችን ማቅናት ጀመርን። ብዙ ነፍስ ብዙ ዋጋ ቢያስከፍልንም በመጨረሻም አሸንፍን። ፈጣሪ መረዳን። ስለሆነም ከየትኛውም ጊዜ በለጠ አንዱ ነው ሲሉ ምክራቸውን ለገሱ። ባንዳውን አጠገባችሁ ፈልጉ፣ እኔ ባንዳ አይደለሁም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር ሃምሳ ዓመታትን እየተዋጋሽ ልትቀጥል አትችልም። የኢትዮጵያ ምድር ካበቀለቻቸው ጀግኖች መካከል አንደኛው ዶክተር ደሳለኝ ጫኔ ናቸው። ዶክተር ደሳለኝ ጫኔ ለእውነት የቆሙ በዚያም ለሚመጣባቸው ነገር ቅንጣት ታህል ስጋት የማያድርባቸው ሁሌም ለተገፉ ሁሌም ከዳ ጋር በመቆም ድምፅ መሆን የማይሰለቻቸው ጉምቱ ፖለቲከኛ ናቸው። ታዲያ የአብን አባላት ዘጠና ፐርሰንት የሚሆኑት መታሰራቸውን ግን ደግሞ ያለፍርድ ለአመታት በመመላለስ ውድ ጊዜያቸውን እያቃጠሉባቸው እንደሆነ ለአለም አቀፉ የሰብዓዊ መብት ኮሚሽን ጉዳይ ቢሆን በግልጽ አስረድቷል። ታዲያ ይህንንም ተከትሎ በርካታ ጫናና ትችት እየደረሰበት የሚገኘው የኢትዮጵያ የፍትህ ሚኒስትር ዛሬ ባደረገው ዝግ ስብሰባ ላይ አንቀጥቅጥ የተባለውን የህዝብ ተወካዮች ምክር ቤት አባሉን ክርስቲያንን ሊፈታ ማቀዱን ተናግሯል። እውነት ሁሌም ነጻ ታውጣለች። ክርስቲያን ወንድሜ፣ መልካም የሆነው ነገር ሁሉ እንዲገጥም ከልቤ ተመኘው። ተወዳጁ አርቲስት ሰላም ተስፋዬ አገር ሰላም ብላ ባቀናችበት አንድ ቸርች ውስጥ የገጠማት ነገር አይኗን አሳብጦ ወደ ኳስነት ሊቀይረው ችሏል። ነገሩ ምንድነው? እንደሚታወቀው ሰላም በቀድሞ ባለቤቷ አማን አማካኝነት ምንፍቅናን ተቀብላ ለተወሰኑ ጊዜያቶች በዚያም ቆይታለች። ታዲያ ያለፈው ሳምንት እሁድ ባንድ ኢንተርናሽናል ቸርች ገብታ ጸሎት ከተደረገ በኋላ አይን እየማጥራትና የወደፊቱንም የማየት ፕሮግራም ተዘጋጅቶ ሁሉም ወደፊት ያቅናል። እኔም ተነስቼ ሄድኩኝ አይኔ ላይ ስፕሬይ በሚመስል ነገር ውሃ መሳይ ነገር ረጨብኝ ከዚያ በኋላ የተፈጠረውን ነገር መናገር አልችልም በሰዓቱ ምንም አልመሰለኝም ነበር በኋላም ቤት ስገባ ግን አይኔን በጣም አሳከከኝ ስነካካውም በእጅጉ አበጠ የምግባበትም ጠፋኝ ሐኪም ቤት ሄድኩ ጠብታ ማዘሉኝ ግን ሊሻለኝ አልቻለም በኋላም ወደ ሰሚነሽ በማቅናት ከህመሜ ለመፈወስ ችያለሁ ወላዴት ቃል ትመስገኝልኝ ምንፍቅና ትውልድ ገዳይ ነውና ተጠንቀቁ ስትልም ማስተማርን ጀምራለች በመላው ዓለም ላይ የምትገኙ